ለልጇ ቢንት ኢያስ ቢንት ዐውፍ በሰርጓለት ምሽት የለገሰቻት ምክር ነበር። ከዚህ ውስጥ የተወሰነው ክፍል ቀጥሎ ይቀርባል። ልጄ ሆይ፣ ያደግሽበትን ቤት እየለቀቅሽ ነው። ዳዴ ያልሽበት ቤትሽ ነበር። አሁን ደግሞ ወደማታውቂው ቦታ ለመጓዝ ተቃርበሻል። የማታውቂውን ሰውም ልትጐዳኝ ነው። ያገባሽ ሰው በአንቺ ላይ አዛዥ ይሆናል። ስለዚህ አንቺም እንደ ባሪያ ታዘዥው። ይህን ማድረግ ስትቺ እርሱም በተራው ባሪያሽ ይሆናል። ስንቅና መገሰጫ እንዲሆኑሽ እነዚህን አስር ባህሪያት እንድትላበሺ አጥብቄ እመክርሻለሁ። አንደኛውና ሁለተኛው ከሱ ጋር ባለሽ ጉድኝት ተብቃቂ፣ የሚልሽን አድምጪ ታዛዥም ሆኝለት። መብቃቃት የእምሩ ሰላም ይሰጥሻል። በተጨማሪም የሚለውን መስማትና መታዘዝ ታላቁንና ሩህሩሁን አላህን ያስደስታል። ሦስተኛውና አራተኛው ጥሩ ጠረንና ውብ እይታ እንዲኖርሽ አድርጊ። ፈጽሞ የሚያስጠላ ነገር ሊያይብሽ አይገባም። ካንቺ መጥፎ ጠረን ሊደርሰውም አያሻም። አምስተኛውና ስድስተኛው ምግቡን በወቅቱ አዘጋጅ፣ ሲተኛም ጸጥታን ጠብቂለት። ምክንያቱም ረሃብ የሚንተገተግ እሳት ሲሆን፣ እንቅልፍ ማጣት ደግሞ ሰውን ብስጁ ያደርጋል። ሰባተኛውና ስምንተኛው አገልጋዮቹንና ልጆቹን በደንብ ያዥ፣ ሀብቱንም ከጥፋት ጠብቂ። ሀብቱን ከጥፋት መታደግሽ እንደምትወጁ ያሳየዋል። ልጆቹንና ሰራተኞቹን መንከባከብሽም የአስተዳደር ብቃትሽን ይጠቁማል። ዘጠነኛውና አስረኛው ከሚስጥሮቹ አንዱንም አታባክኝ፣ ትእዛዙንም አትጣረሪ። ሚስጥሩን የምታባክኝ ከሆነ ውሎ አድሮ ይክድሻል። ትእዛዙን እምብኝ ካልሽም ልቡ በጥላቻ ይሞላል። ልጂ በተቆጣ ጊዜ እፊት ለፊቱ ሆነሽ የደስታ ምልክት ከማሳየት በተደሰተበት ጊዜም የተከፋ ፊት ከማሳየት ተጠንቀቂ ደስታሽ በሌላ በማንም ሳይሆን በራስሽ እጅ ነው ሚስት ባሏ ወደ ቤት ሲመጣ የሞቀ አቀባበል ልታደርግለት ይገባል ተጨቆኖና ደክሞት ሲመጣ መቆጣት የለባትም እንዲያውም በተቃራኒው ያስጨነቀውንና ያደከመውን ነገር ሳትጠይቀው የሚፈልገውን ነገር ሁሉ ማሟላት ነው ያለባት ልብሱን ካወለቀና ተረጋግቶ ከተቀመጠ በኋላ የተጨነቀበትን ነገር ራሱ ይነግራታል። ከራሱ ካልመጣ ግን ብትጠይቀው ችግር የለውም። አጠያየቋም ዝም ብሎ መሆን የለበትም። ተቆርቋሪነቷንና ለእርሱ የምታስብ መሆኗን በሚያሳብቅና እቤት የገባበት ሁኔታ እንዳስጨነቃት በሚያሳይ ሁኔታ ቢሆን ይመረጣል። ሚስት ባሏ ያስጨነቀውን ችግር እንዲቀርፍ ማድረግ የምትችል መሆኑን ካረጋገጠች በፍጥነት ታድርገው። ይህን ማድረግ ከቻለች የባሏን ሸክም አቃለለች ማለት ነው። እቤቱ ውስጥ ውድ ዋጋ ያላት እንቁ ያስቀመጠ ያክል ይሰማዋል። እንዲያውም ከዓለም የከበሩ ጌጣጌጦች ሁሉ የላቀ ዋጋ ያለው ንብረት እንዳስቀመጠ ያስባል። አላህን የምትፈራ ሴት ባልዋን በረህራህ የምትንከባከብና የአላህን ትእዛዛት ከመፈጸም ቀጥሎ የእሱን ትእዛዛት የምታከብር ናት። የአላህ መልእክተኛ ሰላዋቱ ረቢ ወሰላሙሁ ዓለይህ ከሴቶች ሁሉ በላጯ ማን ናት ተብለው ተጠይቀው ነበር። በመልሳቸው እንዲህ አሉ፦ ባሏ ሲያያት የምታስደስተው ያዘዛትን የምትፈጸም እሷን ወይም ንብረቱን በተመለከተ በምትቃወመው ጊዜም እሱ በሚጠላው አኳኋን የማትቃወመው ናት። በሌላም ሐዲፍ ነቢያችን ዓለይሂ ሰላቱ ወሰላም ለዑመር ኢብኑ ልኸጣብ ሲያነጋግሩት እንዲህ ብለዋል፣ የአንድ ሰው ትልቁ ሀብት ምን እንደሆነ ልንገርህን? ሲያያት የምታስደስተው ሲያዛት የምትታዘዘው ከቤቱ በራቀ ጊዜም ታማኝ የምትሆንለት አላህን ፈሪ ሚስት ነች። በሌላ አጋጣሚም የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ የሚስት ጀነት መግባት አላህና መልእክተኛው በደነገጉት መሠረት ባሏዋ የተደሰተባት ከመሆኑ ጋር የተሳሰረ መሆኑን ጠቁመዋል። ባሏዋ በእሷ ደስተኛ ሆኖ የሞተች ሴት ጀነት ትገባለች ብለዋል። አንችም እንዲህች አይነት ሴት እውኝና ደስተኛ ሕይወት ትኖርያለች ያለሽ